ሰበር ዜና

ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ምሰበር ዜናዎች ይዤ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አብይ አህመድ ጀኔራል አበባው ታደሰን ከመከላከያ ስልጣኑ ሊያስወግደው መሆኑ ተሰምቷል። ጀኔራሉ ከመከላከያ ስልጣናቸው ተነስተው ወደ አምባሳደርነት ገለል ሊደረጉ መሆኑ ተሰምቷል። አብይ አህመድ በአማራ ስም ተጠቅሞ እንደ ሸንኮራ መጥጦ አውጥቶ ሊጥላቸው ነው።

ጀነራሉ ለአብይ ሲሉ የወጡበትን የአማራ ሕዝብ ቢከዶም አብይ አህመድ ግን ለሳቸው አልተመለሰላቸውም። ከዚህ ጋር በተያያዘ ዝርዝር መረጃ ይዘናል እናስደምጣቸዋለን። በሌላ በኩል በአማራ ክልል የሚደረገው ውጊያም ተጠናክሮ ሲቀጥል የፋኖ ኃይሎች በፈጸሙት የደፈጣ ጥቃት ከፍተኛ የብልጽግና ባለስልጣናት በደፈጣ ጥቃቱም እስከ ወዲያኛው መሸኘታቸው ተነግረዋል። በጎጃምና ጎንደር አሁን በዚህ ሰዓት ከፍተኛ ውጊያም እየተደረገ

ነው ይህ ፋኖ ኃይሎች በብልጽግና ጦር ላይ ባደረሱት ጥቃት ከተሞችንም ተቆጣጥረዋል በጥቅሉ ከአማራ ክልል የጦር ግንባር የተሰሙ ዝርዝር ዘገባዎችን ይዘናል እናስደምጣችኋለን በሌላ በኩል ከአርበኛ መሳፍንት ተስፉ ጋር ቃለመጠይቅ ተደርጓል ከአርበኛው ጋር የተደረገውን ቃለመጠይቅ እናስደምጣችኋለን ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ ከላይ ባርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ

ይህ የህዝብ ወይ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማች ተመልካቾች፣ ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ሕዝብ ልጆች፣ ድል ጀግኖችም እያላችሁ ለሕዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችኝ ቆዩም። በቅድሚያም ሰበር ዜና

የአማራ ፋኖ ብሔራዊ ኃይል አፋ ባሃ ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር በገደብዬ ከተማ ድል መቀዳጀቱን አስታወቀ። በዛሬው ዕለት ሰኔ 4 2017 ዓም ከጠዋቱ 3 ሰዓት ላይ ወደ ገደብዬ ከተማ ዘልቅ የገቡት የአማራ ፋኖ ብሔራዊ ኃይል አፋ ባሃ ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር በጎንደር የበጋሻው ክፍለ ጦር ስር የምትገኘው በአርበኛ ንጉሥ ፈረደ የምትመራው ይታይ ብርጌድ በከተማዋ ውስጥ ሲንቀሳቀስ

የነበረውን የአገዛዙን ቅልብ ኃይል የቀይ ጥይት ቁርስ በመጋበዝ ታሪክ ሰርተዋል ሲሉ የፋኖ ኃይሎች አስታውቀዋል። የአገዛዙ ሰራዊት ትላንት ክንፋዝ በገላም ወረዳን ለቆ ወደ ወገራ ወረዳ ከመምጣቱም የእረፍትና የመልሶ መደራጀት ጊዜ ሳያገኝ የአማራ ሕዝብ የቁርጥ ቀን ልጆች የሆኑት የይታየው ብርጌድ አባላት ገደብዬ ከተማ ውስጥ አኩሪ ጀብዱ ሲሰሩም በአውደ ውጊያው ስድስት የአገዛዙ ሰራዊት ላይመለስ ወደ ላይኛው ሲሸኙ ቁጥራቸው ከአራት በላይ የሚሆኑት ደግሞ

ተጠቅሟል መቁሰላቸውን ነው የፋኖ ኃይሎች ያስታወቁት። የአማራ ፋኖ ኃይሎች ከአገዛዙ ደንገ ጦር ኃይል እንደተለመደው ዛሬ ሁለት ጥቁር ክላሽን ኮቭ ጠበንጃ ከነተተኳሾ በመማረክ በሰላም ወደ ቀጠናቸው መመለሳቸውን የፋኖ መግለጫም ይጠቁማል። የአማራ ፋኖ ብሔራዊ ኃይል አፋበሃ ጎንደር ቀጠናም ዳግማዊ ቴዎድሮስ አምስተኛ ኮር በጎንደር የበጋሻው ክፍለ ጦር የአማራ ፋኖ ኃይሎች ጠነ ሰፊ ሰሞንኛ ውጊያዎች ከፍተኛ ሰብአዊና መቁሳዊ ኪሳራም

እየደረሰበት ምቱ እየበረታበት የሚገኘው የአገዛዙ ጦር አህያውን ሲፈሩ መደላሉን እንደሚባለው ህብረተሰቡን፣ እንዴት በቀን መጥተው ጨፍጭፈውን ሲሄዱ መረጃ አታደርሱንም፣ ለፋኖች ቢሆን ግን አይደለም ቀን ሌሊትም ታደርሳላችሁ በማለት በገበያና በቤቶች ላይ የነበሩ በርካታ ቁጥር ያላቸውን ንጹሐን የህብረተሰቡ ክፍሎችን ሲያስሩና ሲደበድቡ መዋላቸውን የተረጋገጠው። በሌላ ሰበር ዜናችን ወደ ጎጃም ስናልፍ የደጃዝማች ተድላጓ

ባሉ ልጆች ጀብዱ ሰርተዋል፣ ሲሉም የአማራ ፋኖ ኃይሎች አስታወቁ። ሁለት የዞንና የወረዳ ከፍተኛ አመራሮች እስከ ወዲያኛው ተሸኙ። ሁለት የወረዳና የዞን ከፍተኛ አመራሮች በላንድ ክሩዘር መኪና ታጅበው በመጓዝ ላይ ያሉ በደፈጣ የፋኖ ኃይሎች ኦፕሬሽን መደምሰሳቸው ነው የተረጋገጠው። ከአመራሮቹ ጋር በእጀባ ላይ የነበሩ ከዘጠኝ በላይ የብልጽግና ኃይል አብረው ሲደመሰሱ ከ11 በላይ ቁስለኛ መሆናቸውን የአይን ማኞች

አረጋግጠዋል። የአፋ ባህበ ጎጃም ቀጠና የሀዲስ አለማየሁ ሰባተኛ ክፍለ ጦር ተድላጓሉ ብርጌድ ማዕበል ልዩ ተወርዋሪም ጉዳልማ ከተማ ላይ በነበረው የብልጽግና ሰራዊት ላይ መብረቃዊ ጥቃት በመፈጸም ያለ አንዳች ጉዳት ወደ ቦታቸውም ተመልሰዋል። በዚህ ኦፕሬሽን አንድ ቲም የብልጽግና ኃይል እስከ ወዲያኛው የተደመሰሰ ሲሆን ብሬን ተኳሹን ጨምሮ ከ11 በላይ የብልጽግና ኃይል መቁሰሉም ተነግሯል። በሌላ በኩል በዛሬው ዕለት የብልጽግና ኃይል የአብይ አህመድ ወንበር አስጠባቂ ሆነ

ነው። ሲያገለግሉ የነበሩ የመከላከያ አባላት የአፋ ባህ በጎጃም ቀጠና የአዲስ አለማየሁ ሰባተኛ ክፍለ ጦር አብራጃት ብርጌድን ተቀላቅለዋል። ስማቸውም አትርሰው አበበም ከቤፈንቴ ይስማውሸቴም ይባላሉ። በሌላ በኩል ስቡ ማስከዳቱም እንደቀጠለ ነው። ምስራቅ 302ኛ ኮር 76ተኛ ክፍለ ጦር አንደኛ ሬጅመንት አንድ ሻምበል ጌትሽ አስቻለው፣ ታደላ አያሌው፣ ክልሽ ክቡ የተባሉ ግለሰቦች 200 የክላሽ ተተኳሽ

በመያዝ ወደ ኮሎኔል ታደሰ ሙሉ ነብርጌድ አለማየሁ ከቤ ሻለቃም ተቀላቅለዋል። በሌላ በኩል ከመከላከያና አርማ ብተና ተቋም ወደ አፋበሃ አንደኛ ክፍለ ጦር ባህር ዳር ብርጌድ የተቀላቀሉት ውበቱ ሙሃቤ፣ ይታየው ምናየም፣ ታደሰ እስከመቼም የተባሉ ግለሰቦችም ሞቅ ያለ አቀባበል ተደርጎላቸዋል። ባሳለፍነው ሳምንት ብዙ የመከላከያ ሰራዊት አባላት እንዲሁም አመራሮች እየከዱም የፋኖ ኃይሎችን መቀላቀላቸውም የሚታወቅ ነው። በዚህ ሳምንት ስቦ

ማስከዳቱ እንደቀጠለ ነው፣ ሲሉን የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር የህዝብ ግንኙነት ለሚዲያችን አሳውቀዋል። ይህ በእንዲህ እንዳለ በሌላ ሰበር ዜናችን ዐብይ አህመድ ጀኔራል አበባው ታደሰን ከመከላከያ ስልጣኑ ሊያስወግደው መሆኑ ተሰምቷል። ጀኔራሉ ከመከላከያ ስልጣናቸው ተነስተው ወደ አምባሳደርነት ገለል ሊደረጉ መሆኑ ተረጋግጧል ሲል አሳዬ ደርቤ ተናግረዋል። ዐብይ አህመድ በአማራ ስም ተጠቅሞ እንደ ሸንኮራ መጦም አውጥቶ ሊጥላቸው ነው

ጀነራሉ ለአብይ ሲሉ የወጡበትን የአማራ ህዝብ ቢከዶም አብይ አህመድ ግን ለሳቸው አልተመለሰላቸውም። ከዚህ ጋር በተያዘ ዝርዝር መረጃ ደርሶኛል የሚለው አሳዬ ድርቤም እንዲህ በማለት ስለ ጉዳዩ ይናገራል። አደመጸነው ነው እንመለስ። አብይ አህመድ በርካታ የጦር መሪዎችን እየቀነሰ ይገኛል። እንግዲህ ባለፈው ዝግጅታችን እንዳቀረብ ነው ብርጋዴ ጀኔራል ማርዬ በየነ፣ ብርጋዴ ጀኔራል አበበ በየነ

ብርጋደር ጀኔራል ዳዊት ዮሐንስ አለማየለና ካሰ ደምሌ እንዲሁም ሲሳይ ወለኔ የተባሉ ብርጋደር ጀኔራሎች መቀነሳቸውን የሚገልጽ መረጃ ወደ እናንተ አድርሰን ነበር። ዛሬ የደረሰ መረጃ ደግሞ ጀኔራል አበባው ታደሰ አምባሳደር ተብሎ ሊሸኝ ስለመሆኑ የሚገልጽ መረጃ ደርሶናል። ጀኔራል አበባው ታደሰ ማለት እንግዲህ በአማራ ኤሊት ዘንድ፣ በአማራ ህዝብ ዘንድ ትልቅ ቦታ የነበረው

ትልቅ ቦታ የነበረው ቅቡልነትም ተወዳጅነትም የነበረው መሪ ነው እና ህዋቶች ካባረሩ በኋላ አብይ አህመድ መልሶ ሲያመጣው በጣም ደስተኛ የሆነው ህዝብ ስፍር ቁጥር አልነበረውም ማለት ይቻላል። እና በሚገርም ሁኔታ ግን ይህ ሰው ከሃዲ ሆኖ ነው የተገኘው። የአማራ ኤሊት፣ የአማራ ህዝብ አማራ ነህ ብሎ ቢቀበለው ኢትዮጵያዊ ነህ ብሎ ቢቀበለውም እሱ ግን አገው ነኝ በሚል አስተሳሰብ በአማራ ላይ በርካታ ጉዳት አድርሷል ጉዳት አድርሷል።

በአማራ ህዝብ ላይ የተፈጸመውን ጭፍጨፋ አማራ ክልል ላይ የተፈጸመው ወረራ በፊት አውራሪነት መሪ ሆነው ከተከሰቱ ሰዎች መካከል ከጦር መሪዎች ጀነራል አበባው ታደሰን የሚያክል ከፖለቲካ መሪዎች ደግሞ ተመስገን ጥሩነህን የሚያክል እስካሁንም አልነበረም፣ ወደፊትም ይኖራል ተብሎ አይታሰብም። ይሁንና አብይ አህመድ ለታማኞቹም የሚታመን መሪ አይደለም።

በጣም ታማኝ ሆነው ለተገኙለት ሰዎች ራሱ የሚታም መመሪያ አይደለም። አብራችሁ ከቆያችሁ የተወሰነ ጊዜ አብራችሁ ከሰራችሁ ይህ ሰውዬ ከዚህ በላይ ሊያውቀኝ አይገባም ብሎ ማስወገድ እየተለመደ ነው በአብይ አህመድ ዘንድ። ስለሆነም ጀኔራል አበባው ታደሰንም አምባሳደር ብሎ ወደ አንዱ ሀገር ሊያሽቀነጥረው መሆኑን የደረሰ መረጃ ያመለክታል። የት አገር ላይ አምባሳደር ይሆናል የሚለው ባይታወቅም ጀኔራል አበባው ግን አምባሳደር ተብሎ ሊሼ መሆኑ እውነቱን ታውቋል።

ከጀኔራል አበባው ባለፈም በርካታ የአማራ ጀኔራሎች የጦር መኮንኖች፣ የደቡብን በተመሳሳይ መልኩ እየተቀነሱ መሆኑ ተሰምተዋል። የቅነሳው ምክንያት ምንድን ነው ብለን ለመጠራ ስንሞክር አንደኛ የአማራ ጀኔራሎች ጀኔራሎች ለቀጣው አዲስ ሀገር ግንባታ እንቅፋት ይሆናሉ ተብሎ በመታመኑ የተነሳ ነው። አብይ አህመድ ፌዝዋንን ጨርሶ ወደ ፌስቱ እየተሸጋገረ ነው። ፌዝዋን ኢትዮጵያን በሚችለው አቅም ማዳከም ነበረ።

ከኢትዮጵያ መካከል ደግሞ አማራው ተገዳዳሪ ተፎካካሪ ስለሆነ አማራውም በኢኮኖሚውም በተለያየ መልኩ ላዳክም ይገባኛል ብሎ እንግዲህ አዳክሟል። አላዳከመ የሚለው ሌላ ጉዳይ ሆኖ አብይ አህመድ ግን በሚችለው በሚችለው መጠን አማራውን ለመስበር ኢትዮጵያንም ለማዳከም ጥረት አድርጓል። ይሄ ፌዝ ዋን ነው። ፌዝ ሁለት ደግሞ ከተዳከመች ሀገር ላይ

ጠንክራ የምትወጣ ሀገረ ኦሮሚያን ሆኖ ማድረግ ነው። ፌዝ ሁለት ይሄ ነው። በፌዝ ዋን የተያዘ ሌላ ፕሮጀክት ነበር። ይህም ፕሮጀክት ምንድን ነው? ኢትዮጵያን ማስገበር ከተቻለ አማራን እና ኦርቶዶክስን መስበር ከተቻለ፣ ኢትዮጵያ እኔ ለማራምደው ስርዓት እና ለመደመር የምትገብር ከሆነ ተዳቅማ አጎንብሳ በአሲሚሌሽን ተሰልቅጣ መኖር ትችላለች። ኢትዮጵያን እናስተዳደር እንችላለን። የአካል ተሳካ ግን

የትኛውም የትኛውም ኃይል መቼም ሀብት ያፈራበት ሀገር ሲዘርፋት የኖረችውም ሀገር ሀብት እስካፈራባት ድረስ ስትፈርስ ማየት ደስ ያሰኘውም ደስ ያሰኘውም ኢትዮጵያ ስትፈርስ ኦህድድን ተከትሎ ሀገር ኦሮሚያ ውስጥ ለኔም ቦታ ይኖረኛል ብሎ ሊያስብ አይችልም። ምንም እንኳን እነ ጄኔራል አበባው እነ ተመስገን ጥሩነህ የመሳሰሉ ባንዳዎች ገባሮች

የትኛውም አይነት ወደዳዊ ሀሳብ ቢመጣ ያንን ይቃወማሉ ተብሎ አይታሰብም። አብይ አህመድ ግን የአማራ ጀኔራሎች ለቀጠው አዲስ አገር ግንባታ እንቅፋት ሊሆኑ ስለሚችሉ ከአሁኑ ማስወገድ ያስፈልጋል በሚል ምክንያት በተለያየ ሰበብ እየቀናነሳቸው መሆኑን ሰምተናል። ሁለተኛው ስልችት የወለደው አመፅና የጦርነቱ ቀጣይነት እንደምክንያት ይነሳል። ስልችት አብዛኛው ጦር መሪ ሰልችቶታል፣ በግልጽ ሲናገሩ ነበረ

እ አለምሸት ደግፌ እነ ፍጹም አሰፋና የመሳሰሉ ጄኔራሎች በሚዲያ መጥተው ጦሩ ከራሱ ህዝብ ጋር መዋጋት እንዳንገፈገፈው እና ወደ ካምፑ ገብቶ እረፍት ማድረግ እንዳማረው በተደጋጋሚ ሲናገር ነበረ። የአማራ ጄኔራሎችም ወደ ሚዲያ መጥተው ባይናገሩትም የዚህ ሀሳብ ተጋሪ ናቸውና ስልችት የወለደው አመፅ ሊነሳ ይችላል። እነዚህ በተለይ ደግሞ ስርዓቱ የእኛ አይደለም ብለው የሚያምኑ ተላላኪ የሆኑ የደቡብ የአማራ ጄኔራሎች

እርቤ የምትሰጣቸው ቁጥር ጦሩ ላይ የሚቆዩበት አቅባብ በተፈጠረ ቁጥር በስልችት መንፈስ በተስፋ ቆራጭነት መንፈስ ወደ መፈንቅለ መንግሥት ሊገቡ ይችላሉ በማለት ነው። ፕላፍቱ ዛት ደግሞ ጦርነቱ ቀጣይነት ያለው መሆኑ ነው። አብይ አህመድ በስልጣን እስካለ ድረስ ጦርነት ይቀጥላል። አብይ ያለ ያለ ጦርነት ያለ ግጭት እልውና ያለው መሪ አይደለም። በትርምስ መካከል እያጭበረበረ እያምታታ አንዱን እየፈታ አንዱን እያሰረ አንዱ ጋ እየታረቀ አንዱ ጋ እየተቃቃረ መኖር የሚፈልግ መሪ ነው።

ስለዚህ ጦርነቱ ቀጣይነት አለው። በቀጣይ ከኤርትራ ጋር ታስቧል፣ ከትግራይና ከአማራ ኃይሎችም ጋር ወደ ጦርነት መግባት አይቀርም። ስለዚህ ጦርነቱ ቀጣይነት እስካለው ድረስ እስካሁን ድረስ የተሰራቹትን የጦር አመራሮች ገለል በማድረግ በአዲስ መተካት ያስፈልጋል ብሎ በማመኑ የተነሳ ነው። በነገራችን ላይ አብይ አህመድ የትግራይና የአማራ ኃይሎች አብረው ይወጉኛል የሚል ስጋት

በተለይ ደግሞ በቅጣው ክረምት ማለት ነው። በከፍተኛ ሁኔታ እየናጠው መሆኑን የደረሰ መረጃ ያመለክታል። እኔ በፋኖዎችና በትግራይ ኃይሎች መካከል ያን ያህል የተመሰረተ ግንኙነት አለ ብዬ ባላምንም በብልጽግና ዘንድ ግን ያለው ስጋት ስጋት አይደለም። የትግራይ ኃይል ኤኒ ታይም ወደ ጦርነት ቢገባ አራት መቶ ሺህ ኃይል ማቅረብ ይችላል። ከፋኖ ደግሞ ለየት የሚያደርገው የትግራይ ኃይሎች የውጫዊ ድጋፍ ያላቸው መሆኑ ነው። ስለዚህ ሁለቱ ኃይሎች ተባብሮ ከመጡ

ክረምቱን ላላልፍ እችላለሁ የሚል ስጋት አለው አብይ አህመድ። እና እነዚህን የጦር መሪዎች ደግሞ ለሶስተኛ ለአራተኛ ጊዜ ከትግራይ ጋር ሊያዋጋቸው ስለማይችል እነሱም ገሸሽ በማድረግ እነሱም በማስወገድ በሌላ የጦር መሪዎች መተካት ያስፈልጋል የሚል ውሳኔ መወሰኑን እና በዚህም የተነሳ የጦር መሪዎቹን ማሰናበቱን የደረሰ መረጃ ያመለክታል። አብይ አህመድ ሁለተኛ የመዳኛ ቴክኒክ ያደረገው ደግሞ ምንድን ነው? በምንም ይሁን በምን

ወልቀይን ላይ ጦርነት እንዲነሳ ማድረግ ወልቃይ ላይ ጦርነት እንዲነሳ ማድረግ እና የትግራይና የአማራ ህዝብን ማታኮስ ማገዳደል ያስፈልጋል። ሁለቱን የሰሜን ህዝቦች ካላጨፋጨፍኩ በስተቀር ህልውናዬ በአጭር ጊዜ መቋጨቱ አይቀርም የሚል ስጋት እያናወዘው እንደሚገኝ መረጃዎች አመላክተዋል። የሆነው ሆኖ እንግዲህ እነ ጀኔራል አበባው ታደሰ መነሳታቸው እርግጥ ሆኗል። ይሄ ባንዳ

መቼም ወደፊት አማራ ወደ ስልጣን በሚመጣበት ሰዓት ላይ የፍትህ ቀን ሲመጣ ሂሳብ ከሚወራረድባቸው በሕግ ተጠያቂ ከሚሆኑ አካላት መካከል

ዋነኛውና ቀዳሚው ጀኔራል አበባው ታደሰ ነው። በመጨረሻ የሚዲያዎች ህብረት ከአማራ ፋኖ ብሔራዊ ኃይል የአባት አርበኞች ጠባቂዎች ጋር ቆይታ አድርጓል። ከእነዚህ መካከል ከአርበኛ መሳፍንት ተስፉ ጋር ቆይታ ተደርጓል። ከአርበኛ መሳፍንት ተስፉ ጋር የተደረገውን ቆይታ አድመጠን እንመለስ። በቀጥታም አልፈው እንግዲህ በተለይ የአማራ ፋኖ ብሔራዊ ኃይል አፋ

ግንቦት አንድ ቀን 2017 ዓ.ም ተመረተ ተመስርቷን እስካሁን የተዘገየበት ምክንያት እንደው ዛሬ እንዴት ቃለ መጠይቅ ተገኘ ብለው አንዳንዶች ቢጠየቁ ቢጠይቁ በኢንተርኔትና በስልክ መቆራረጥ ምክንያት እንደሆነ ገልጸን ወደ አባት አርበኞች ምክር ቤት ሰብሳቢ አርበኛ መሳፍን ተስፎ አልፋለሁ። አርበኛ መሳፍን ተስፎ ያለውትን ሀሳብና አስተያየት ስለ ምስረታው አጠቃላይ ስለሆነቱ ሀሳብና አስተያየቶትን ቀበል የአማራ አንድነት

እሺ ከልብ እናመሰግናለን። የመራፋኑ ብሔራዊ ኃይል የአባት አርበኞች የበላይ ጠባቂ ሰብሳቢ አርበኛ መሳፍን ተስፎ በቀጥታ ወደም አልፈው ወደ አርበኛ አረጋ አለባቸው ይሆናል። አርበኛ አረጋ አለባቸው እንግዲህ በእርስዎ በኩል ያሉትን ሀሳብና አስተያየቶች እንቀበል። ኮማንደር አረጋ እንግዲህ ነው ምክር ቤት

ዲህ ወንጋጭ መሳፍንት አርበኛ መሳፍንት ጠቅሶታል። በትክክለኛው ያው ተጨማሪ ለመስጠት ነው። ግንቦት አንድ ቀን የአማራ ፋኖ ብሔራዊ ኃይል አፋባሀ የቋረው ቃል ኪዳን ተውሎ የተመሰረተው ሁላችንን የአማራን ሕዝብ ኢትዮጵያንን የሚያስደስት የቃል ኪዳን ስልጣን ነው። የቃል ኪዳን የትግል ስልጣን ልጆቻችን ወንድሞቻችን

የሚገር መው ከአራቱ ለሀዘን ከአራቱ ክፍለ ሀገር በእግር ጉዞ ተጉዘው አንተ ድርስ አንተ ድርስ ተባብለው አጠቃላይ ወታደር የኮማንዶ በማቆማቸው ቋራ ላይ ሽደውት ቴዎድሮስ በነበረበት ቦታ ላይ ትልቅ የብረት ምሰሶ ተክለውልናል ትልቅ ታንጭዳን አውርሰውናል እኛም የለፋነው ድካም ፍሬ አፍርቷል የአማራ ፋኖ አንድነት በጎንደር ሲመሰረት ብዙ ድካም አጋጥሞናል የአንድ መሰረት ጥረናል

አራቱ ክፍለ ሀገርም አንዱ ነው። ወደ አንድ እንዲመጡ ተሸጋግረን ወደ አንድ እንዲመጡ በማድረጋችን የኛን የአባትነትና የትልቅነትን የአርበኝነትን ትምሳሌ ያስቀምጠናል። በዋናነት እንግዲህ ይሄ የአማራ ፋኖ ብሄራይል አፋፋሀ ወደፊት እንዴት መሸጋገር አለበት፣ እንዴት መቀጠል አለበት ወደ የሚለው እኛም በተቀመጥንበት የአባትነት በምክር ቤት

ደና ደና ልጆቻችን በቦታው ላይ ተቀምጠዋል። ትግሉን ያሻግራሉ፣ ተጻወታሉ። የሆነላቸው ልጆቻችን ነው የተቀመጡ። በዚህ ደስ ብሎናል። እንኳንም እናንተም ደስ አላችሁ። ያሻግሩናል፣ ነፃነትን ያውጃሉ። ከነበረው ጦርነት ህዝባችን አዙሪት ውስጥ የገባውን ነፃ እንደሚወጡ በእርግጠኝነት የምናምንባቸው ልጆች ነው የተቀመጡና

ልክ እንዲቀስሩ እኛም በምክር ቤትነታችን ሌሎች ችግሮችን ቢኖሩ እየሰጣን እየጠገን ህግን በትክክለኛ እንዲቀጥል እናደርጋለን። የተጣለብንን ኃላፊነት እና ድራን በአግባቡ እንወጣለን። አመሰግናለሁ። እሺ፣ ከልብ እናመሰግናለን አርበኛ ኮማንደር አረጋለባቸው ስለሰጡን ሀሳብን አስተያየት ከልብ እናመሰግናለን። አርበኛ ሰፈር መለሰ ወደ እርስዎ ልምጣ።